ትሁት በድንገት ራሷን ስታ ወደቀች። አባባ ደግሞ ትሁቴ ከባድ አደጋ ስለደረሰባት እሷን ሲያይ እውነት ለመናገር ራሱን መቆጣጠር አቅቶታል። ከባድ ፀፀት ውስጥ ነው የገባው። ምን ነው እንደዚህ ባላ አደረግኩኝ? ምክንያቱ እኔ ነኝ። በሰዓቱ አባዬ ወደ አገሬ መሄድ እፈልጋለሁ፣ እባክህ ተወኝ እያለች ስትለምነኝ እምቢ ያልኳት እኔ ነኝ ብሎ ተናደደ። ቲና እና ዳኒ እንደተለመደው በደስታ ተሞሉ። የሚፈልጉት ትሁት ከዛ ከቤት አንድ ነገር እንድትሆንላቸው ስለነበረ ዛሬ ደግሞ እንግዲህ በደስታ ጨልለዋል። ካሌብ ከሚባለው በላይ ትሁት እንደዚህ ስለሆነች ለአባቱ ስለምታስፈልገውና አባቱን እስካሁን ድረስ ስለተንከባከበችለት በጣም ከሚባለው በላይ አበደ። ይሄ ሁላ የካሌብ ስራ ነው። ማንነቱን ቀይሮ ሰላይ መስሎ መጥቶ በመጨረሻ ላይ ቀሚስ ለብሳ አንድ የምኝታ ቤት፣ አንድ የሳሎን ቤት እያለች ቲናን እየተከታተለች ሳለ በድንገት ትሁቴንን ንቅስ ያደርጋት ካሌብ። እሷም ደግሞ ራሷን ደንግጣ ስታ ወዲያውን የወደቀችው ማለት ነው አባባ ይሄ ነገር ምነው ነው በቀረብኝ ሀሳቡን ልጅዬን የጠቀምኩ መስሎኝ አምጥቼ እሷን ግን እንደዚህ እንድትሆን አደረግኳት እያለ በጣም እየተናደደ ነበረ እንግዲህ የአባባ እቅድ በጣም ደስ ይል ነበር ካሌብን ለማንቃትና ካሌብ ካለበት ቦታ ላይ ስለ ደነዘዘ እንዲያውቅ ነበር የተደረገው ማለት ነው ግን ጾሱና መከራው የሆነው ትሁቴ ይሄንን አይነት አደጋ እንደዚህ መድረሱ በጣም ያሳዝናል። በጣም ያማሉነት ለመናገር ለትሁቴ በጭራሽ አይገባም ነበረ። በመጨረሻ ይሄ መፈጠሩ እጅግ በጣም ያስጠላል። ትሁቴ መቼም ጀግና ናት፣ ጎበዝ ናት። እራሷን ከሳተችበት ተመልሳ ቲናንና ካሌብን ማን ነው ዳኒን እንደምትጋፈጣቸው እናያለን። አሁንም ቢሆን ያባባን ሀብትና ንብረት ለመውሰድ ብሎም ካሌብንና አባባን መርዝ ሰጥታ ልትገድል እንደተነሳች ያው ራሱ ካሌብ ሰምቷታል ማለት ነው። ቲና እንግዲህ አሁንም ካሌብ ስራ ቦታ ስለሄደ እስኪ ደስ የሚል ጊዜ ላሳልብ ተወኝ፣ ተይኝ እያለች ቲናን ትሁትን እየተቆጣቻት ትገኛለች ማለት ነው። ዳኒ እንግዲህ ከትሁት ጋራ ጥሩ መግባባትን ፈጥሯል። እሷ ለገንዘቡ ተባባሪ ወይንም ያባባን ገንዘብ ወደ እነሱ ለመውሰድ ባትፈልግም ግን እሱ ይቅርታ ብሏታል። ለተፈጠረው ነገር ይቅርታ፣ እኔ መጥፎና ክፉ እንዲሆን ያደረግሽኝ አንቺ ነሽ ብሏታል። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች የደሴዋ እርግብ ቤተሰቦች እጅግ በጣም ተወዳጅና አጓጊ የሆነው ልብ አንጠልጣዩ ድራማ ትሁት እንደ ቀጠለ ይገኛል ማለት ነው። የግፈኛው ሚስትና የቤት ሰራተኛዋ ፍጥጫ ድራማ እጅግ በጣም ለየት የሚል ነው። ሁላችንም እንከታተለው፣ እንማርበት። እንግዲህ አባባ በስተ መጨረሻ ቲናን ለመጣል ብዙ እቅድ አቅደው ነበረ። አንድኛውና ዋነኛው ነገር ምንድን ነው አባባ ለካሌብ በጣም የሚገርም እቅድና አይዲያ ሰጥተውታል። እሱ ምንድ ነው፣ አንተ ሴት ሁነህ አለባበስህን ቀይረህ የኔ እህት ናት ብለህ አክስቴ ናት ብለህ የአባየ እህት ናት ብለህ ለነሱ ትነግራቸዋለህ። አንተ ደግሞ ወደ ስራ እንዲሄድክ አድርገህ ተመልሰህ እዛ ቤት ገብተህ ሁሉንም ነገር እንትን ማለት አለብህ ብሎ አለ። እሻለና ካሌብም በአባቱ ትእዛዝ መሰረት ዳኒንና ቲናን እንግዲህ ምኝታ ቤት ሳሎን፣ እንዲሁም ደግሞ ክችን እያለ ብዙ ነገሮችን ከአባቱ የበለጠ ንግግር በራሷ በድርጊቷ ሲያይ በጣም ደንግጧል ማለት ነው። ቲና ከዳኒ ጋር ምኝታ ቤት ገብታ ስትባልግና በገዛ ቤቱ አምጥታ እንግዲህ ውሽማዋን ከእኔ በላይ ሴት የለም እያለች እየተጎራች ነው። እንዲሁም ደግሞ ትሁቴን በአጭር ጊዜ ውስጥ ከዛ ከቤት ልታስወጣትና ልታባረራት እንደምትፈልግ እያቀደች ነው። ትሁቴ ደግሞ ቤቱ ያባዬ እንጂ ያንቺ አይደለም። ምንም ቢሆን ምንም እዚህ ቤት የመጣውን እንግዳ ለማክበር ቢያቅትሽ እንኳ ዝም ብትይ ጥሩ ነው። ቲና፣ ብልግናሽን በልክሽ አድርጊው። ይቺ ሴትዮ እኮ የመጣችው ወንድሟ ቤት ነው። ስለዚህ የፈለገችው መሆን ትችላለች። እንዴ ጭራሽ አንቺ ለእኔ እየነገርሽ ነው እንዴ? ምንም ይሁን ምንም እኮ ይሄ ራሴ ቤት ነው። ቢሆንም አንቺ ሸምተሽ አላመጣሽ። የቤትንም አስቤዛ የሚያሟላው አባዬ እንጂ አንቺ አደለሽም። ስለዚህ ምንም ይሁን ምንም እንደዚህ ባታረጌ በጣም ጥሩ ነው። እቺ ሴትዮ አሁን አለመናገሯንና ዝም ማለቷን ስታይ ነገ እንትን የምትለው ነገር ከባድ ነው፣ ዋጋ ያስከፍልሻል ብላለቻት አለቻት። አይ እንግዲህ ቲና ምንም ነገር ልታመጫትች አለቻት፣ ትሁቴ ማለት ነው። ምግብም ሰርታ ስትሰጣት ይህን ኩላ ነው እንዴ የምትሰጪው? እንዴ! ቆይ አንቺ እወደድ ባይ ሆነሽ እንደዚህ አትቅለሰለሽ። የሰው ሰው ባዘጋጀው እንትንና ሰው ባቀረበው እንትን እኔ እወደድ ባይ እሆናለሁ ብለሽ አትበይ እያለች አለቻት። ትሁት ደስ የሚለው ነገር ራሷ ነገሮችን ይዛ መጋፈጥ ትችላለች። ከምንም በላይ ደግሞ የሚገርመውና የሚያሳዝነው ነገር የዳኒ አብሮ ከቲና ጋር መሆኑ ብቻና ብቻ ነው። በተደጋጋሚ ለትሁት እንደተናገረው ከሆነ ትሁት ልትተባበርኝና ልትረጅኝ እፈልጋለሁኝ። ይህንን ሽማግሌ እንደምንም አድርገን ያለውን ገንዘብና ሀብት እኛ ተቀብለን ነገ ላይ ደስ የሚል ህይወትን መኖር የምፈልገው ከመወዳት ፍቅረኛዬ ነው። እኔ በጣም መወዳትና ምሳሳላት ፍቅረኛዬ አለችኝ። ቲናን በፍጹም ለወዳትና ላፈቅራት አልችልም ብሎ ተናግሯል። ቲናም ደግሞ እንግዲህ ከዳኔ ውጭ በፍጹም ማንንም እንደማታፈቅር እዛ ቤት የገባችው ለገንዘብ ብቻና ብቻ እንደሆነ በመጨረሻ ምን አሰበች፣ መኝታ ክፍል ገብተው ተኝተው ይሄ ካሌብ እንግዲህ ሰተት ብሎ ገብቶ ቆሞ ያያቸዋል። ከተገረመ በኋላ ወጣና በሩን በኃይል ዘጋው። እሷም ተነሳችና በሩን ከፍታ ስታይ ማንም የለ። ወደ ሳሎን ስትሄድ ይቺው ሰላያዋ ካሌብ ቁጭ ብሏል ማለት ነው። ከዛ ቋንች እዚህ ምን ታረጊያለሽ? ምን ትሰሪያለሽ? እቃ ቤት ቁጫትይም እንዴ ብላ እጇን ይዛ ገት ታሃደች። ትሁትም ደግሞ ቆይ ምን አድርጊ ነው የምትዩ? በወንድሟ ቤት እንደፈለገች አትሆንም እንዴ እናንተ ለብልግና አንዱ ክፍል አልበቃችኋለን እንዴ ብላ ተቆጣች። የቲና መቀድ በስተመጨረሻ ምን ሆነ አባባና ካሌብን አጥፍቶ ሀብትና ንብረቱን ወደ ራሷ ለማድረግ እንዳሰበች በይፋ ስትናገር በጣም እንደነገጠና ከዛ ቦታ እየበረረ ሄደ ማለት ነው ምን ሆና ነው ምን ሰምታብን ይሆን ምን አይታብን ይሆን እያሉ እነሱም መደናገጥ ጀመሩ በመጨረሻ ላይ እንግዲህ የቲናን ክፋትና ውርደት ካሌብ ከሚባለው በላይ ተረርቷል ማለት ነው አባቱም እስካሁን ድረስ ቲናን ጠልቷትና ለካሌብ እንዳትሆን ምቀኛ ሆኖበት ሳይሆን ያደረገችው ነገር እጅግ በጣም ከባድና ሳማሚ መሆኑን ስለተረዳ ብቻና ብቻ ና ብቻ ነው። ልጄ ከተኛህበት እንድትነቃ እፈልጋለሁ። ቲና ማለት ያንተን ሀብትና ንብረት ብቻ ነው እንጂ እውነት አንተና ፍቅራ አትወድህም። ትሁትና ኔኮ በተደጋጋሚ ከሷ ጋር ከባድ ጦርነት ገብተን እራስንም ለማሳጣትና ሕይወትንም ለማስጠፋት የደረስንበት ትልቁ ነገር ይሄ ነው። ስለዚህ አሁንም ቢሆን መቼም ቢሆን ትሁት ካጠገቧ ከሆንክ ብዙ ነገር ልታግዘ ትችላለች። አንተም ቢሆን ደግሞ ትሁት የምትልህን ነገር ልታዳምጣ ትፈልጋለሁ። ካሌብ አይ የምትል ከሆነ ከዚህ ከቤት ጨርቄን ማቄን ሳትል ይዘህ ከነ ሚስትህ መሄድ ትችላለህ። እኔም ቲናን ደግሞ ለአንዴና ለመጨረሻ ጊዜ ቤትና ሀብትን እፈርምልሻለሁኝ እያልኩ እያናዘዝኳት መሆኑን እያየህ ነው። ግን እንኳን ቤትና ሀብት ንብረት ዜሮ አምስት ሳንቲምን ያልሰጣትም ለምን ጨዋታውን እስከ መጨረሻ ለማየት እንጂ ሁኔታዋን ሁሉ የስቃይን ጥግ አሰቃይታኛለች። አሁንም ቃል ገብችልሻለሁ እያልኩኝ ለሷ ይሄንን ያልኩት ገንዘብ ዝም ብሎ እንደማይሰጥ ማወቅ መቻል አለብህ። ግን ያም ሆነ ይሄ አንተ ሳትነቃ ስቀርና ዝም ብለህ ስትቀልድ በጣም ታሳዝናለህ ብሎ አባባም ተናገረ ማለት ነው። ትሁት እንግዲህ አግተው ሲያሰቃያት እና መከራዋን ሲያበሏት እንኳን ለአባባ ተመከራከርና ና የእሱን ገንዘብ በፍጹም እንዲነኩበት አትፈልግም ማለት ነው። አባባም ትሁቴ በምንም አይነት ሁኔታ ተዛተ ቤት ከፍቷት እንድትሄድ አይፈልግም ማለት ነው። እንግዲህ የካሌብ ሴት ሆኖ መንጣት እኛን ዘና ፈታ ቢያደርገንም ለሱ ግን የሚጠቅመውን ነገር በእንደዚህ አይነት ህይወት የሚኖሩ ሰዎች ደግሞ ምን ያህል ከባድ እንደሆነ ያስተምራል። እንደ ቲና አይነት ክፉ ሰዎች ሆን ያስጠላል፣ ይደብራል። ክፋት ለማንም አይጠቅምም። እንደ ዳኒ ደግሞ ራስ ወዳድና የሰው ሚስት እያባለጉ እንዲሁም ደግሞ የራስን ያልሆነ ገንዘብ ወደ ራስ ለማምጣት ሩጫ ማድረግ በጣም ከባድ ነገር እንደሆነ ተረድቻለሁ። እንደ ካሌብ የዋህነትና እንደ አባባ ጀግና ሰው ደግሞ አይተናል። ትሁት የቤት ሰራተኛ ሆና ብቻም ሳይሆን እንደ አንድ ቤተሰብ አባል የሚወዱትን ነገር ሲነኩበት እንደማይወዱት ሁሉ እየተከላከለች ነው ያለችው። አባባ አሁን ቆሞ መሄድ ከጀመረ በላይ ዋጋና መስዋዕት እየከፈለች ያለችው እሷ ናት። አባባም ግን ለልጁ ትሁት ያለው ፍቅር እጅግ በጣም ይለያል። አግተው ሲያሰቃያትና መከራዋን ሲያበሏት እሱ ግን በዛም በዚህም ብሎ አስፈትቶ እውጭ አስወጥቶ ምግቧን በልታ ተረጋግታ ወደ ቤት እንድትመጣ ያደረገው ፓርትም እጅግ በጣም አስተማሪ ነው ማለት ነው። በመጨረሻም ፖሊስ ቦታ ላይ ከስሽ መጥቻለሁና የእጃችሁን ታገኛላችሁ እያለ ሲላቸው እነሱ ምን ያህል ድንጋጤ እያሳደረባቸው እንደሆነ አባባ ሁሉንም ነገር አስመስሎ እየሰራ መሆኑን እነሱ አለማወቃቸውና በዚህ ልክ የሰውን ገንዘብ ለማሳደድ መሮጣቸው በጣም ያስተምራል ማለት ነው። በስተመጨረሻ እንግዲህ ምን እንጠብቅ ነው ትልቁ ነገር? አባባ እንደዚህ እያስመሰለ ይቀጥል ይሆን ወይስ በሆነ አጋጣሚ ላይ ለሷ አልፈርምልሽ ብሎ ሰርፕራይዝ ያረጋት ይሆን? ካሌብስ እንደዚህ ሰላይ ሆኖ የሚቀጥለው እስከ መቼ ድረስ ነው? አሁን ላይ ትሁትን ስላፈናት ራሷን ስታ ብትወርቅም ብትደነግጥም ይህንን ነገር ካሌብ መሆኑን አቃ አብራ ከሱ ጋር እያስመሰለች ትቀጥል የሆነ የሚለውን በጉጉት የምናይ ይሆናል። ሌላው ነገር ደግሞ ቲናና ዳኒስ ያሰቡትና ያቀዱት ነገር አብሮ ይቀጥል ይሆን ወይ? እሱም ከባድ ጥያቄ ነው። እኔ በጉጉት የምጠብቀው ነገር የዳኒና የቲና ውርደት ተጋልጾ ጎዳና ላይ ወርቃ ደምንባ ስታለቅስ ማየት ብቻና ብቻ ነው የሚያጓጓኝ ማለት ነው። ትሁቴ ደግሞ ከካሌብ ጋር ተጋብታ አባባ የሚፈልገው ሁኔታ እንደዛ ስለነበረ ከካሌብ ጋር ተጋብታ እስከ መጨረሻ ድረስ ከአባባ ጋር ትቀጥላለች ወይስ ወደ ሀገሯ ቤተሰቦቿ ጋር ትሄዳለች የሚለው በጣም አጓጊ ነገር ነው ማለት ነው። ውድ ቻናል የቤተሰቦች እናንተ እስከዚህ ከድራማ ምን ተማራችሁ? እንግዲህ ዛሬ ጉፋን ስለያዘኝ ነው ለሚነፋነፈው ድምጼ በጣም ይቅርታ እያልኩ ቻናሉ ላይክ ሰብስክራይብ እያደረጋችሁ በቀጣዩ ፓርት በጉጉት እስከምንገናኝ ድረስ ሰላማችሁን አብዝቶ ይስጥልኝ። የትሁቴንና የአባባ መጨረሻ ለማየት እጅግ በጣም ጓጉተናል። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።